እንግዲህ ሶሲ በጣም ሶሲና ሀልሚ በጣም ያጠፉ ነው። እንግዲህ የሀልሚና የሶሲ ሀልሚና ብሩኬ ለመለያየት ሶሲ በጣም ወጣ ገባ እያደረገች ነው። ሰው አስታርቃለሁ ያለች ነው እንጂ እያጣላች ነው ያለችው ያለችው ዛሬ ደግሞ ጭራሽ ሀልሚ መታቻት ማለት ነው። ገፋቻት ማለት ነው። እና አሰላሙ አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦች እንዲናችሁ፣ ሰላም ናችሁ? ሰላማችሁ ብዙ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዲናችሁ፣ ባላችሁበት አላህ ይጠብቅልን። እንግዲህ በዚህ አይነት መዳንስት ማለት ነው። እንግዲህ ከሀገር ውስጥም ከሀገር ውጭም ያላችሁ ኢድ ሙባረክ እያለው ለአንድ ሺህ አራት መቶ አርባ ስድስተኛ ኢድ ሙባረክ እንኳን አደረሳችሁ ብያለሁ። ትናንትን ብያለሁ፣ ዛሬ ልድገምላችሁ። ያው ገና ነው፣ እስከ ሻኛ እስከ ሲበላ ድረስ ኢድ ነው ማለት ነው፣ ገና ነው ማለት ነው። ያው እኛ ኢድ በጣም ነው የሚከበረው ማለት ነው። እና ዛሬ ደግሞ እጀላችን የመጣሁት በጣም ነው የተናደድኩት ማለት ነው። በነገራችን ላይ ሀልሚና ብሩኬ ነገሩን ያበባሱት ነው የመጡት ማለት ነው። እየጨመረ ያበባሱት ነው የመጡት እላቸዋለሁ። እኔ ምን እንደሆነ አልገባኝም እውነት በጣም እሷ ምንትን ብላለች። እንግዲህ ጸባያም እሷም በቃ በጣም እየከበደ መጣ፣ እየጠነከረ ስራውን መጣ። ብሩኬም ደግሞ በጣም ስራውንም በቃ ይሄ ሁሉ የምታደረገው ሶሲ ናት። ሶሲ ጥሩ ነገር የምታደረግ አይመስለኝም። አንቺ ለሽ ብለሽ መጥተሽ ሀንሚ ነው ወዳት አለው። በጣም ነው መወዳት፣ እንደዚህ ነው ብለሽ መጥተሽ አርጋው ላይ ቁጭ ብለሽ ተኝተሽ፣ አሁን መልሰሽ ደግሞ እንደዚህ እንደዚህ አይነት ነገር የምትሰሪ ስራ በጣም አሰፋሪ ነገር ነው። በጣም የሚያስጠላ ነገር ነው ማለት ነው። በሰው ትዳር ላይ በሰው መሀል ላይ ገብታችሁ የምትበጠበጡት ሰዎች ብትጠነቀቁ ይሻላቸዋል ማለት ነው። እውነት ሰዎች፣ በነገራችን ላይ በጣም ባለጌ ልጅ ነሽ ማለት ነው። ሀንሚን እንደዚህ መግፋት አልነበረብሽም በፍቅረኛዋ ፊት ማለት ነው። በፍቅረኛዋ ፊት አልሚን እንደዚህ መግፋት አልነበረብሽም። ብሩኬ ደግሞ አይቶ ዝም አለ። ብሩኬ ምን ነው ምን ሆነህ ነው ምን አስበህ ነው? ምን አስነካችህ እንደዚህ የምትሆነው ማለት ነው? ምን አስበህ ነው ምንም ቢሆን እኮ ሀልሜ እና አንተ በጣም ያሳለፋችሁት ብዙ ላይፍ ያሳለፋችሁት ብዙ ነገር ችግሩንም ደስታውንም ብዙ ነገሩን አይታችሁታል ማለት ነው። ግን እንዲህ ስትገፋት ዝም አልካት ማለት ነው ምንታት አላልኩህም የትንሽ ጊዜ እንኳን ለምንድን ነው እንደዚህ የምታደርጊ ብለህ እንኳን ገፍተር እንኳን አላረካት ማለት ነው። ይሄ ተግባር አይደለም ማለት ነው። እንዲ ሀልሜ እኮ በተግባር ልህ እየጠየቀችህ ነው። አንተ ግን ለመስማት አንተ አልሞከርከ ማለት ነው። ሁለታችሁ ልትግባቡ አልቻላችሁም። በሁለታችሁ መካከል እንግዲህ ያው ያለው ጠላት ታውቁታላችሁ ማለት ነው። ጠላት ነው ጠላት ቆመባችሁ ነው አጠገባችሁ ላይ ማለት ነው። በውስጣችሁ ገብቶ ሴጣን እንዲህ እንዲህ የሚረብሻችሁ ማለት ነው። በጣም ነው ወላ እንትን ያዘንኩት ማለት ነው። እንግዲህ ሀኒ ሀኒ ስለ ሶፊ ፍሬንድ ይሄ ማን ነው የሚባለው፣ ስሙን ረሳሁት ደግሞ ስሜን ላይ ሰሀን ያለ እኔ ረስቼዋለሁ፣ ስሙን ስማቸው አሁን ደግሞ እየመጡ አዲስ አዲስ ትልቅ ያሉ ፍቅረኛሞች እያለያዩ መጡ ማለት ነው። ሀሳብ ያለው የአየር ወደ ያለበት ፍጥነት ነው የሚያመው ማለት ነው። እና ልታስረዳ ልታስታርቅ ነበረ ሐሚ እየመጣች ማለት ነው። ትክክል አልተረዳቸው ልትመታት ያዘቻት ሳትረዳ እንደዛ ነው። ገና ከእንግዲህ አደርግልሻለሁ። ሁለት ሁለቱም እንግዲህ ሊደባደቡ ነበረ ሐሚ አዝናልሽ ነው። አንድ ደግሞ በወንድ ፊት መመታት አልፈለገችም። በጓደኛ ፊት ልደበድብሽ ስላልፈለገች ነው እንጂ ፖፕላሽን አሚ አቅታት፣ አይደለም ታሳየሽ ነበረ ማለት ነው። እንዴት እንደሆነ እንዴት አመታቱ ምናምን ታሳየሽ ነበረ ማለት ነው። አሚዬ ለማንም እንትን አትልም ማለት ነው። ግን ምንድነው ሄር ካለባት አንድ ደግሞ አጠገቧ ጓደኛ ያለው ምንም ቢሆን አይለያዩም። አንቺ ለመለያየት በቃ

እና ብትጠነቀቂበት ይሻላል ማለት ነው። ሀሚዬ እኮ ማረግ አቅቷት አለ፣ ወይም መምታት አቅቷት አይደለም። ግን ለክብር አክል ነው። ሰውየ ክብር አላት። ክብር አክል እያከበረች ነው። ክብር የሰው ልጅ ሁሉ የሚቀድመው ክብር ነው ማለት ነው። ክብር ከሌለ ምንም አይደለንም ማለት ነው። ዋና የሰው ልጅ ክብር ነው። እናም መመታት መገናዘን እኮ ወዳ ትድረሽበታለች፣ ትደባደለች፣ ትመቻለች ማለት ነው። ግን ምንድን ነው የሰው ልጅ ማለት ነው የሰው ልጅ አተዛዘን አተሳሰብ በወንድ ልጅ ላይ ሴት ልጅ ላይ ተሎ ብሎ? እጅ መዘልዘል አያዋጣም ማለት ነው። መተሻት መተሻት ማለት ነው። ምንም የቀረ ነገር የለም፣ መክተፍ ያለበት ማለት ነው። አንድ ጊዜ ቁጡ ነግረዋለች። እንግዲህ አየሽ፣ እንዲራራቁ አይደለም የምትፈልጊው፣ ደስ ይበልሽ። እሺ ይራራቁ፣ ደግሞ አይራራቁ፣ ይገናኛሉ ማለት ነው፣ አይራራቁ ማለት ነው። እንግዲህ ያው ፖሊስም፣ ፖሊስ ራሱ እንትን እንደሚለው ምንም ቢታሰር ቢታሰብ 24 ሰዓትም 12 ዓመት ምናምን ቢታሰርም እንደማያገባት እንግዲህ ተስፋ ቆርጣ ነው ቻው ብላው የሄደችው ማለት ነው። ይህን ማግኘት የለም። ሀልሚዬ ደግሞ የሰው ወሬ ያክል እሷን ለማናደድ ብለሽ እሷን ለመበቀል ብለሽ ሳሚ ደግሞ ብሩኬን እንዲያናደኝ ላናደድ ብለሽ እንደዛ ትሆኝ። ሳሚ ጊዜ ተመለሽ እንደ በፊትሽ ማለት ነው። ብሩኬና አንቺ እንደ በፊታችሁ የሆኑ ጥሩ ነገር እኮ እያስተማራችሁ ነበረ። ምን ሆናችሁ? በመሀላችሁ ደግሞ ምን ገባባችሁ? ምን ሴጣን ገባባችሁ? ጥሩ ነገር እያስተማራችሁ ብዙ ነገር ትምህርት የወሰድን በእናንተ ብዙ ነገር እየተማኙ ነበረ። አሁን ግን ነገሩ እያባበሳችሁት መጣችሁት። እንጃ እኔም እንደሆነ አላውቅም፣ እንደነፋችሁ አላውቅም። በጣም ደግሞ ረዘመ ይሄ ነገር ማለት ነው። ያጭር መቆጨት አለበት። በጣም ረዘመ ረዘመ። ጥቂት እንዲያን ነገር አይነት ተለዋውጠ ትንሽ እንኳን ከተከታተላችሁ ወዲያው ነገር መታየት። ይሄ ግን በጣም የረዘመ ነገር ነበረ። በጣም የጨመረ ነገር ነበር። እና ይሄ ነገር ሳይጨምር ወደ ሰውን ሳይሄድ ወደ ሲን ሲሄድ ወደ ባጋቡን ሲሄድ ሁላቸውም ሲንከፍ ትክክል ነገር መቋጫት አለባቸው ማለት ነው። በስርዓት ሰብስበው ቶሎ ማለቅ አለባቸው ማለት ነው። ነገር ካንተው ነው ማለት ነው። ነገር ካንተው ነው እየበዛ ነው የሚሄደው ማለት ነው። እየበዛ ነው በልበል ነው የሚሉት ማለት ነው። ጨምሪ አንቺም በይ እንደዚህ ነው የሚላችሁ ማለት ነው። እናንተ ደግሞ ያንን ነገር አውቃችሁ በማለት በጥሩ ነገር ማለት በጥሩ ነገር መቶ አለባችሁ ማለት ነው። በጣም የሚያስጨንሰው ናቸው ጥሩ ነገር የሚያስተምሮ ሳይት እነዚህ ወደፊቱም እንግዲህ መንታ መንታ ያሰቡትን መንታ መንታ ሰጧቸው። በደምብ ትግራቸው በጣም እንደሚጨምር እና ምን እያደረግን ነበረ ግን በማህላቸው ገብተው ደግሞ እየበጠበጧቸው አንድ ላይ ሊሆን አላግም ማለት ነው በጣም በጣም